የጻድቁ ኖህና የጥፋቱ ውሃ ታሪክ። የጻድቁ ኖህና የጥፋቱ ውሃ ታሪክ የሚጀምረው ባህሩ ከመንጓጓቱና ሰማዩ ከመንቀርጠጡ በፊት በነበረ ጸጥታ በሰፈነበት ንጋት ነበረ። ሰማሪያ ግርማ ሞገስ ያላት እጅግ ባለጸጋ ከተማ ነበረች። ሕዝቦቿ በእብነ በረድ በተሰሩ ሕንፃዎች፣ በወርቅ በተቀረጹ ሐውልቶች፣ በብዛት ባሉ ቤተ መቅደሶች ይኮሩ ነበር። ቀድሞ ታይቶ በማይታወቅ ደስታ ግድየለሽነት ይኖሩ ነበር። ጥሩ ይበሉ ይበላሉ፣ እስከ ሌሊት የሚዘፍሉ ነበር። ከተማዋን ገነት ብለው ይጠሯት ነበር። ሆኖም በዛች ገነት ውስጥም እውነት የሚፈልግ አልነበረም። ትክክልና ስህተት የሆነውን ነገርን ግድ የሚሰጠው ሰው አልነበረም። ካህናቱ በቀን ይሰብካሉ፣ በሌሊት ይበላሉ፣ ይጠጣሉ እንዲሁም በዝግ በሮች ጀርባ የፖለቲካ ስምምነቶችን ያደርጉ ነበር። ሕዝቡ ወደ እንግዳ ማልቅ፣ ወደ ወርቅ፣ ተድላና ስልጣና ማለት ይሳቡ ነበር። አዛውንቶች ለሁሉም ነገር ግድ የለሾች ሲሆኑ፣ ወጣቶች ደግሞ ቅዱስ በሆነው ነገር ሁሉ ያፌዙ ነበር። በስልጣን ላይ ያሉ ለራሳቸው ብቻ ይኖሩ ነበር። የሰማይን አምላክ የሚያስታውሱ ጥቂቶች ብቻ ነበሩ። ከነዚህም ጥቂቶች አንዱ ከከተማ ወጣ ብሎ የሚኖር ኖህ የሚባል ጸጥተኛ ገበሬ ነበር። በየቀኑ በእርሻው ውስጥ ይሰራል በምሽት ደግሞ ከወይራ ዛፍ ስር ተንበርክኩ ይጸልይ ነበር ሌሎች ግንቦችን ሲገነቡ ኖህ ግን መሰጓል ይሰራ ነበር የከተማ ሰዎችም ይሄ ነው ነው እንዴ አሁንም ለማይታይ አምላክ ይጸልያል ምናልባት ሰማይ እስኪ ወርቅን እየጠበቀ የሆነ ይሉ ነበር አጭርና ባለች ጊዜ ተደሰትባት፣ በማለትም ይሳለቅበት ነበር። በእውነቱ ግን እግዚአብሔርን የረሳችው ሰማሪያ ነበረች። በየማለዳው ሰማሪያ በሙዚቃና በተጠበሰ ስጋ መዓዛ ስትነፍ፣ ኖህ ግን ይዘው የነበሩ ኖህ ግን በጸጥታ ወደ እርሻው ይሄድ ነበር። እጆቹ ማረሻ ይዘው ነበር፣ ነገር ግን አይኖቹ ሰማዩ ይመረምሩ ነበር በውስጡ የሚንቀሳቀስ ነገር ይሰማው ነበር ከሩቅም እንደሚመጣ በአየር ላይ የከበደ ስሜት ነበረ ጊዜውንም ሆነ ቅርጹን ባያውቅም የሆነ አንድ እንደሚመጣ ግን ያውቅ ነበር አንድ ምሽት ከወይራ ዛፎች ስር ተንበርክቶ ሳለ በምድር ላይ ታላቅ ጸጥታ ሰፈነ ወፎችም አልዘመሩ ንፋስም አልነፈሰ። ከዚያም ድምፁን ሰማ። ጥልቅ እንደ ጉድጓድ ያለና በሀዘን የተሞላ ነበር። መንፈሴ በሰው ልጆች ላይ ለዘላለም አይኖርም፣ የሰው ልጅም በክፋቱ አልተመለሰም። ዘመናቸው ከመቶ ሀያ ዘመን አይበልጥም። ከዚያም ንፋስን የሚያቆስሉ ነፍስን የሚያቆስሉ ቃላት መጡ የሰው ልጆችን ከምድረ ገጽ ላይ አጠፋለሁ። ሰዎች ብቻ ሳይሆን እንስሳትንም፣ አራዊትንም ሕይወት ያለውን ሁሉ አጠፋለሁ። ምክንያቱም እነርሱን በመፍጠሬ ተጸጽቻለሁ። አንተ ኖኅ ግን በፊት የሞገስን አግኝተሃል የሚል ድምፅም ሰማ። ኖኅ እየተንቀጠቀጠ መሬት ላይ ወደቀ። ስለ ፍቅር ከዚህ በፊት ሰምቶ ነበር አሁን ግን በእርሱ ላይ እውን ይሉበታል። ጌታም ቀጠለ፣ ለራስህ ከጎፈር እንጨት መርከብን ስራ፣ በውስጣ ክፍሎችንም ማድረግ በውስጥም በውጭም በቅጥሯ ለቅቃል። መርከቢቱ ሶስት ፎቅ ትሆናለች። ቁመቷ 30 ክንድ እርዝመቷ ደግሞ 300 ክንድ፣ ወርዷ 50 ክንድ ይሆናል። ከዚያም እግዚአብሔር ቆም ማለና ለሰው ልጆች ሃምሳ ዓመታትን ሰጣቸዋለሁ ይህም ወደ እኔ ይመለሱበት ጊዜ ነው። አንተ መርከቧን የምትገነባበት ጊዜ ነው አለው። በባህር በሌለበት ምድር መርከብ ለመገንባትም ሃምሳ ዓመት። በምድር ሁሉ የጥፋት ውኃ ይመጣል። ነገር ግን ከአንተ ጋር ቃል ኪዳን አደርጋለሁ አንተ ሚስትህ ወንዶች ልጆችንና የሚስቶቻቸው ሚስቶቻቸውን ወደ መርከቢቱ ትገባለች። ሕይወት ካላቸው ፍጥረታት ሁሉ ወንድና ሴት ሁለት ሁለት ታደርገህ አስገባ። ምግብንም ሰብስብ፣ በደንብ ተዘጋጅ፣ እንዲሁ ሁሉንም አስጠንቅቅ አለ። ንፋሱ ተመለሰ፣ ከዋክብትም ደመቁ። ኖኅ በጨለማ ውስጥ ብቻውን ተቀምጦ ነበር። የዓለም ሸክም አሁን በትካሻው ላይ ነበር። ደንዳና እጆቹን ተመለከተ። እነዚያ እጆች ለእርሻ የሚሆኑ መሳሪያዎችን ብቻ ይዘው ነበር። አሁን ግን የሕይወትን የወደፊትን ዕጣ ፈንታ የሚሸከም ዕቃ ይዟል። በዚያች ቅጽበት ኖህ ሁሉንም ነገር ባይረዳም የሚያውቀው አንድ ነገር ነበር፤ እግዚአብሔር ተናግሯል። እግዚአብሔርም ሲናገር ደግሞ ሰው ይሰማል። በማግስቱ ኖህ ቤተሰቡን ሰብስቦ ሁሉንም ነገር ነገራቸው። ሚስቱ በፍርሃት አፏን ሸፈነች። ልጆቹም በአይናቸው ውስጥ ከባድ ጥርጣሬ ያንጸባርቁ ነበረ። አባታችን ሆይ ከባህር በጣም የራቅን ነው የምንኖረው እንዴት እንዲህ ያለ ነገር መገንባት እንችላለን አሉት ኖህ መልስ አልነበረውም እምነት ብቻ እንጂ ስለዚህ ልጆቹ በዝምታ ተመለከቱትና ስራቸውን ጀመሩ ልጆቹ መሳሪያቸውን ሲያዘጋጁ ኖህ ወደ ከተማ ገባ ወደ ገበያዎችም ወደ ቤተ መቅደሶችና ወደ ከተማዋ በሮችም ሄደና አስጠነቀቀ ተመለሱ ሀምሳ ዓመት አላችሁ። መንገዳችሁን አስተካክሉ፣ እግዚአብሔር ልባችሁን አይቷል። መጀመሪያ ላይ ሰዎችም ግራ ተጋቡ። ከዚያ ሳቁበት። ዝናብ ለስድስት ዓመታት የጎርፍ መጥለቅለቅ አላየንም አሉት። አንዳንዶችም በጨዋነት ራሳቸውን ነቀነቁ። ሌሎችን ደግሞ ፍራፍሬና የተሰበሩ የሸክላ ዕቃዎችንም ወረወሩበት። ልጆቹም አንተ ሽማግሌ ጀልባ ሂዷል እያሉ በጎዳናቸው ላይ የሚያሳድዱት ነበር። በየቀኑ ፌዙ እየጨመረ ሄደ። በምድር በዳ ላይ መርከብ? ፀሐይ አእምሮን አቅልጦ ነው ይሉት ነበረ። ኖህ ግን ምንም ባያምኑኝም መናገር አለብኝ፣ ምክንያቱም እግዚአብሔር አሁንም እየጠበቀ ነው አለ። ህዝቡ ሲያፌዝበት በአደባባይ ቆመ። ነገር ግን አልተጣላቸውም በነፍስ የማይነቃነቅ ዛፍ ሆኖ በጸጥታ ቆመ፣ ምክንያቱም አንድ ሰው እንኳ ሰምቶ ቢመለስ ዋግልቅ ነውና። ምሽት ላይ ከአቧራ ተሸፋፍኖ ክንዱ ላይ በደረሰበት ጉዳትም ወደ ቤቱ ይመለስ ነበር። ነገር ግን በልቡ ውስጥ ሰላም ነበረው። በከዋክብት ስር ሲራመድ የራሱን ሳይሆን ለእነሱ ጸለየ። አንድ አመት አለፈ። መርከቧ ገና ቅርጽ አልያዘችም ነበር። ምንም አይነት የግንባታ ዕቃና የመርከብ መሳሪያ ቦታ ሳይኖር እንጨቱ ከባድ፣ ፀሐዩም አይን አውጣ ነበረ። እያንዳንዱ ግን በእጁ መቁረጥ፣ ለብዙ ኪሎ ሜትሮችን መሸከምና በብረት መቀረጽ ነበረበት። የኖህ ልጆች ጀርባቸው እስኪ ጎብጥም ድረስ ሰሩ። ሚስቱ ምግብ አዘጋጀች። እንስሳትንም ያረቡ ነበር። ሰብሎችንም ይንከባከቡ ነበር። አሁንም በየቀኑ ይሰብክ ነበር፣ ነገር ግን ማንም አልሰማውም። ኖህ የመጠራጠር ሌሊትና የተስፋ መጀመሪያ ኖህ በእግዚአብሔር ላይ ፍጹም ባይጠራጠርም በራሱ ላይ መጠራጠር ጀመረ። በዛች ለሊት ሁሉም ነገር ወደ የተጀመረበት የወይራ ዛፍ የአትክልት ስፍራ ተመለሰ። ዛፎቹ በምሽት ንፋስ በቀስታ ይወዛወዝ ነበር። አርጊቶና ደግሞ እንደገና ተንበረከከ። ሁሉን ቻይ ጌታ ሆይ፣ ሁሉን ቻይ ጌታ ሆይ፣ እኛ ደካሞች ነን። የማንችለውን ነገር ጠየቅከን። ለምን አንተ ራስ አታደርገውም? ለምን እንደኛ ያሉ እጆችን መረት ጸለየ እግዚአብሔርም ድምፅ መለሰ መርከቧን እኔ ራሴ መስራት ይችል ነበር አለምን ያለ እናንተ እንደገና ገና መፍጠር ምችል ነበር ነገር ግን ያኔ እናንተ ስራ አይሆንም እናንተ የተፈጠራችሁት ይችን ዓለም ለመንከባከብ ነው ልክ አዳም በአንድ ወቅት እንዳደረገው ሁሉንም ነገር ባደርግላችሁ ኑሮ እንዴት ታድጉ ነበር ጥንካሬ የሚለውስ በሸክም ውስጥ ሲያልፍ ነው። ልባችሁ ቅንስ ቢሆን ድረስ አምራቴ መንፈሴ ይችላል። ንፋሱ ዝም አለ። ኖህ አይኖቹን ከፈተ። ለአብካም የአትክልት ስፍራ በብርሃን ሳይሆን በጥልቅ ሰላም ተሞላ። ሰላም እንደ ውሃ ሳይጥለቀለቅ ተሰማው። ድካሙ ወደ ቁርጠኝነት ተለወጠ። ቆመና እንደገና ደንዳና የሻከሩ እጆችን ተመለከተ አሁን ዝግጅ ነበር በማግስቱ ጧት ልጆቹ በአባታቸው ፊት የተለየ ነገር አዩ። ያለ ቃላት መሳሪያቸውን አነሱ፣ ምክንያቱም እምነት ተመልሶ ነበር። መርከቧና የጥፋት ውሃ መጀመር። ከአስር ዓመታት ድካም በኋላ መርከቧ ቀስ በቀስ ግን በእርግጠኝነት መነሳት ጀመረች። አጽሟ እንደ ግዙፍ ጥላ ከአድማስ በላይ ከፍ ብሎ ቆመ። ወፎች በግንዶች ላይ ይሰበሰቡ ነበር፣ እንስሳትን በአቅራቢያቸው ይንከራተቱ ነበር። እንግዳና ቅዱስ የሚሆን ጌታ ነበር። ነገር ግን በአምሳ ዓመታት ውስጥ አንድ ልብ አልተለወጠም። ህዝቡ ይበልጥ ስግብግብና መፀኛ ሆኖ ነበረ። በዛች ለሊት ነውና ቤተሰቡ ሲያርቁ የእሳት ነበልባል ተነሳ። እሳቱ ሁሉን ይዋጥ ነበር በመርከቧ ዙሪያ እንደ አጋንንት ይጨፍር ነበር። ኖህ በጥዋት ነቃ። እሱና ልጆቹ እሳቱን በባልዲ በባዶ እጅና በደም እያጠፉ ለማቆም ሞከሩ። ነገር ግን እሳቱ ከፍ እያለ ሄደ። ጌታ ሆይ ሞከር ሞክረን ሞክረን ነበር አለ ኖህ። በድንገት ከሰማያት የነጎድጓድ ድምፅ ተሰማ። የብርሃን ብልጭታ ያበራ ሰማይ ተሰነጠቀ ዝናቡም እንደሉ ወረደ በኃይል የጣለው ዝናብ በሰከንዶች ውስጥም እሳትን አጠፋው እሳት አቀጣጣዮቹ ደርቀው ቆሙ ሰማዩን አዩ ችቦቸው ጠፍቶ ነበረ ከዚያ በፍርሃት ሸሹ ቤተሰቡ በውሃ ረድቦ ነበር አይኖቻቸውን ገልጠው ተሰበሰቡ ጌታ ሆይ በጨለማም ውስጥ ዝናቡ ተጀምሯል። በማግስቱ ጧት ሰማዩ አልጠራም ዝናቡም አላቆሙም እንስሳት ከተራሮች፣ ከደንና ከሸለቆዎች መምጣት ጀመሩ። አንበሶች፣ አጋዘኖች፣ ዝሆኖች እንዲሁም ሁሉም አይነት ወፎች በፍርሃት ሳይሆን በጥንታዊ ቅዱሳን በሆነ ነገር ተገብተው ይመጡ ነበረ። ኖህ አሁን በሕይወት የተሞላውን ኮረብታ ተመለከተ። እስትንፋሱ ቁርጥ ቁርጥ አለ። ብር ሲሰጋ የሰማይ ህዝብ ለአመታት ሚሆን ችላ ብለው ነበር። የሰማሪያ ህዝብ ለአመታት ሚሆን ችላ ብለው ነበር። አሁን ግን ዝናቡ አለማቋረጥ ሲዘንብ መጀመሪያ ላይ ተደሰቱ። በመጨረሻ ደረቁ ድርቆ አለቀ አሉ። ነገር ግን በሶስተኛ ቀን ጎርፎች ሞሉ፣ መንገዶች ወደ ጅረቶች ተለወጡ። ቤተ መቅደሶች በውሃ ተሞሉ። አሁንም ዝናቡ አልቆመም ነበር። ኖህ ጊዜው እንደደረሰ አወቀ። እሱና ቤተሰቡ እንስሳቱንም አስገባ። ብዙም ሳይቆይ መርከቧ ተሞላች። በኮረብታ ላይም ኖህና ቤተሰቡ የመጨረሻዎች ምግቦች ሰበሰቡ። ወፎች በእንግዶች ላይ አርፈው ነበረ። ዝሆኖችም አሁን ጓደኞቻቸው ሆነው ከመውጫ በር አጠገብ ቆመው እንግዳ የሆነ ጽድቅና ፍርሃት በአየሩ ላይ ሰፍኗል። ኖህ ለመጨረሻ ጊዜ ሸለቆውን ተመለከተ። ልቡ ተሰበረ። ማንም አልሰማውም ነበር። ከዛ በሚንቀጠቀጡ እጆቹ ግዙፋን የእንጨቱን በር ያዘ። ብዙ ግዙፍ የእንጨት በር ክርችም ክርችም ብሎ በኃይል ተዘጋ። በሩን እኔ ዘጋዋለሁ አለ የእግዚአብሔር ድምፅ። ዝናቡ መንጎዳጎር ጀመረ። ሃምሳ ዓመት ሙሉ አንድ ሰው አልተመለሰም። አሁን ይመጣሉ አይደል? አሁን ለማየት ጊዜው አይደለም ለመትረፍ እንጂ አሉ። ከታች ባለው ሸለቆ ውስጥ ሕዝቡ መሮት ጀመረ። ሸሹ፣ ልጆቻቸውን ያዙ፣ ወደ ተራሮች ወጡ፣ ወደ አማልክቶችም ጮኹ። ነገር ግን አልተመለሱም። መርከቧንም አስታወሱ! በመቶዎች ከዛችም በሺዎች የሚቆጠሩ ሰዎችም ወደ ተራራዋ መርከብ ወደ ቆመችበት ሰደዱ። ነገር ግን መሬቱ ተሰነጠቀ፣ ውሃ ከምድር ውስጥም ፈልቆ ዋጠ። መንገዶችም ጠፉ። የመርከቧ ግድግዳ የደረሱት በግዷ ላይ ደበደቡ። አንዳንዶች አለቀሱ፣ አንዳንዶች ረገሙ። ነገር ግን መርከቧ አልተከፈተችም ነበር። የተሰራችው ለምግባት እንጂ ለመሳፈር ብቻ ነበረ። ኖህ በውስጡ ነበርኩኝ። ተንበርክኮ ጸለየ። ፊቱንም ከእንጨቱ ጋር ጣብቆ በውጭ ላለው እያለቀሰ ነበር። ጌታ ሆይ፣ የምችለውን ሁሉ አድርግ ያለው ሞክሬ ያለው ጸጥታውን አዲስ ጀመረ። አርባ ቀንም አለፈ። ዝናቡ ቆመ። ሰማዩ ግራጫ ነበር። ከታላቅ ለቅሶ በኋላ የሚታወቅ አይነት ጸጥታ ሰፈነ። ኖህ መስኮቱን ከፈተ። ደመናው አሁንም ሰማዩን ሰፍኖት ነበር። የሉም፣ ሕይወት የለም፣ ድምፅ የለም። በውሃ ላይ ብቻውን የሚንሳፈፍ አንድ የእንጨት መርከብ ብቻ ነበር። ዓለም ጠፍታ ነበር። ከተማ ድምፆች፣ ሳቁ፣ ጭካኔው ሁሉ ተጠርጎ ሂዷል። ሳምንታት አለፈ። በመርከብ ውስጥ ያለ የውሃ ወዝና የንፋሱ ዝቅ ያለ እስትንፋስ ብቻ ይሰማ ነበር። ምግብ ይካፈሉ፣ ውሃ ይቀንሱ ነበር። የፀሐይ ብርሃን አልነበረም፣ ግራጫ ላይ ግራጫ ብቻ ነበር። አልፎ አልፎ የእንስሳት ማንኮራፋት ወይም የቤተሰብ አባላት ሲጸሉ የሚያሰማ ማንሾካሾክ ይሰማ ነበር። ከዚያ በመቶ ሀምሳኛ ቀን ኖህ በሩን ከፈተ። ቁራን፣ ለቀቀው። በረረ ነገር ግን አልተመለሰም ነበር። ሰባት ተጨማሪ ቀናትን ጠበቀ። ኖህ እርግብን ላካት። ባዶ እጇን ተመለሰች። ነገር ግን ከሰባት ጭማሪ ቀን በኋላ እንደገና ላካት። በአፏ የወይራ ቅጣልን ይዛ ተመለሰች። በኖህ በስድስት መቶ አንደኛ ዓመት የመጀመሪያ ቀን መርከቧ በአራራት ተራራዎች ላይ አረፈች። ውሃውም ወርዶ ነበር። ምድሪቱ አዲስ እና ደረቅ ነበረች። በሩም ተከፈተ። ከወራት በኋላ ለመጀመሪያ ጊዜ ንጹህ አየር አፍንጫቸውን ሞላው። አንበሶች፣ ጥቦቶች አብረው ተራመዱ። ወፎች ከላይ በረሩ። አጋዘኖችም በስሩ ላይ ጨፈሩ። ህይወት ተመልሶ ነበር። ኖኅ በጠንካራ መሬት ላይ ወደቀ። ጉልበቶቹ አፈር ነካ። ሳመው። ከዚያም ትንሽ የድንጋይ መሰዋት ሰርቶ እሳትን አነደደ። በመንገዱ ሁሉ ጻድቅ ነህ፣ አሁንም ግን አተረፍኩህ። አሁን ምን ይሆናል አባታችን? ሲል ጸለየ። አሁን እንደገና ትጀምራለህ። ዳግመኛ ምድርን በጥፋት ውሃ አላጠፋትም። ከአንተ ህይወት ካላቸው ፍጥረታት ሁሉ ጋር የማደርገውን ቃል ኪዳን መታሰቢያ እንዲሆን ቀስተ ደመና በውስጡ ውስጥ አኖራለሁ አለ። ስለዚህ የሰው ልጅ ሁለተኛ ምዕራፍ ተጀመረ። ከእንግዲህ ታላቅ የጥፋት ውሃ አይኖርም። የጥፋት ውሃ በመሬት ላይ የሚታይ ነገር ግን በንፋስ ውስጥ ብቻ የሚታይ ጥልቅ መልእክት እንትቶ ነበር። ኖህ ይህንን ያውቅ ነበር። የስልጣኔ ጥንካሬ በግንቦች ከፍታ ወይም በሀብት ሳይሆን በልብ ውስጥ ነበረ። ይህ ማንም ሰው በማይታዘዝበት ጊዜ የታዘዘ በማስረጃ ሳይሆን በእምነት የተገነባ ዓለም እንደገና እንድትጀምር ከእግዚአብሔር ጋር የተመላለሰ የኖህ ታሪክ ነው። በዚህ የእምነት ጉዞ ከእኛ ጋር ስለነበራችሁ እናመሰግናለን። እነዚህን የመጽሐፍ ቅዱስ ታሪኮች ከወደዳችሁ እባክዎን ላይክ ያድርጉ፣ አስተያየታችሁንም አክሉ።